አርዕስተ ዜና በአርበኛ ምሬ ወዳጆ የሚመራው ምኒልክ እዝና በአርበኛ መከታው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ በጋራ በመሆን ባካሄዱት አውደ ውጊያ ታላቅ ድል መጎናጸፋቸው ተሰምቷል። በአይነቱ ለየት ያለ ታላቅ ወንድማማችነትና የፋኖ አንድነት የታየበት በወሎ ቤተ አማራ ሰማይ ስር በአገዛዙ ሰራዊት ላይ የተቀናጀ እርምጃ እየተወሰደ መሆኑ ታውቋል። ሁለቱ ሀያል እዞች ዛሬ ህዳር 23 2018 ዓ.ም ከረፋድ ጀምሮ እስከ ምሽት በደቡብ ወሎ ዞን ስር በሚገኙ በደገርና በአካባቢው ላይ ከባድ ትንቅንቅ ሲያካሄዱ ውለዋል። ትንቅንቁ በዚህ ምሽትም ቀጥሏል። ዝርዝር መረጃዎችን አዘጋጅተናል። በሌላኛው መረጃችን ስትራቴጂክ የጦር ስፍራ እንደሆነ በሚነገርለት በድላንታ ወረዳ ስር በሚገኘው በፀሐይ መውጫ አካባቢ ላይ በተደረገ ተጋድሎ ፋን ነው ድል መቀዳጀቱ ታወቀ። በተመሳሳይ በዳውንት ወረዳ በተካሄደው ደውጊያ ፋኖ አዳዲስ የጦር ስልቶችን በመጠቀም ኃያልነቱን ያስመሰከረበትን ተጋድሎ ማካሄዱ ታውቋል። በዚህ ታላቅ ተጋድሎ ከባድ ጥቃት የተሰነዘረበት አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታ ወረዳና የወገል ጤና ከተማ አስተዳደር የብልጽግና ካድሬዎች ተከበናል በሚል ድንጋጤ አመሻሹን ወደ ደሴ ከተማ መሸሻቸው ተሰምቷል። ዝርዝሩን አጠናቅረነዋል። በሌላኛው መረጃችን ትላንት በሉማሜ ወረዳ ከተፈጸመበት የሞርተር ጥቃት ለጥቂት ተርፎ ሸሽቶ የነበረው የኦህዴድ ተላላኪው አቶ አረጋ ከበደና ቡድኑ በደብረ ማርቆስ ከተማ ባካሄደው ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን መከናነቡ ተሰምቷል። የልዩ ኃይሉ መፍረስ፣ በአገዛዙ የሚፈጸመው እገታ፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹሐን ሞት፣ የገዳማትና የመስጂዶች ውድመት፣ የመነኮሳትና የቆሎ ተማሪዎች የካናት ጭፍጨፋም፣ የጡት ቆረጣና መሰል በአገዛዙ የሚፈጸሙ ግፎችን የጠቀሰው ማህበረሰቡ የዚህ ሁሉ አስፈጻሚዎች እናንተ ናችሁ በሚል ጣቱን ቀስሮባቸው እንደዋለ ታውቋል። ነገሩ በጠበቁት ልክ ያልሆነላቸው እናቱ አረጋ ከበደና አሰበሰበው በህዝቡ አቋም በመደናገጥ የጽንፈኛን ተልኮ ተሸክሞ የሚንቀሳቀስን ሰው ለምን በስብሰባው አሳተፋችሁ ስለምንስ ስለ ልማት ብቻ የሚያወራ ሰው በስብሰባው እንዲገባ ላስደረጋችሁም በሚል በምስራቅ ጎጃም ዞንና በደብረ ማርቆስ ከተማ ካድሬዎች ላይ ከባድ ትችት መሰንዝራቸው ተሰብተዋል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጠና ይስጥልኝ የተከበራችሁ የምረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ፣ ከምረብ ሚዲያም የዛሬ ህዳር 23 2018 ዓ ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁም ቆይ ወደ ቀዳሚው መረጃችን አለፍን። በአርበኛ ዋርካው ምሬ ወዳጁ የሚመራው ምንሊክ እዝ እና በ በአርበኛ መከታው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ በጋራ ባካሄዱት ውጊያ ታላቅ ድል መጎናጸፋቸው ተሰምቷል። በአይነቱ ለየት ያለ ታላቅ ወንድማማችነትና የፋኖ አንድነት የታየበት በወሎ ቤተ አማራ ሰማይ ስር በገዛዙ ሰራዊት ላይ የተቀናጀ እርምጃ እየተወሰደ መሆኑ ታውቋል። ሁለቱ አያል ዞዎች ዛሬ ህዳር 23 2018 ዓ.ም ከረፋድ ጀምረው እስከ ምሽት ድረስ በደቡብ ወሎ ዞን ስር በሚገኙ በደገረናም በአካባቢው ላይ ከባድ ትንቅንቅ ሲያካሂዱ ውለዋል። ውጊው አሁንም ቀጥሏል። የመሮ አንድነት ረፍት የነሳው የብልጽግና አገዛዝ ያለ የሌለ ኃይሉን ከክላላም ከደሴና ከጃማ ደጎሎ ወረዳ ወደ ደገር ከተማ ያንቀሳቀሰ ሲሆን ከሃያላኑ ከሁለቱ እዞች የተወጣጡ ሻለቆች ዛሬ ህዳር 23 2018 ዓ ም ከረፋዱ አምስት ሰዓት ጀምሮ ይህ የዜና እስከተጠናቀረበት ሰዓት ድረስ ከባድ ተጋድሎ እያደረጉ ነው። የተካሄደ ባለው የተቀናጀው ውጊያ በምራፋነው ህዝባዊ ድርጅት አፋህድና ከምራፋነው ብሔራዊ ኃይል አፋ ባህዞች በተወጣጡ ውስን ሻለቆዎች አገዛዙ ሰራዊት አይቀጦ ቅጣት እየተቀጣ ይገኛል። በወሎ ቤት አመራ ሰፊያ ወደ ውጊያ ቀጠናን በመሸፈን በደገርና በአካባቢው ላይ እየተካሄደ ባለው የተቀናጀ ወደ ውጊያ ከሸዋ ጠቅላይ ግዛት እዝ የተወጣጡ ውስን ሻለቆች እና በአምራፋነው ብሔራዊ ኃይል ምኒልክ እዝ ስር በሚገኙ ክፍለ ጦሮች የተወጣጡ ሻለቆችም በጋራ በጥምረት በጠላት ላይ ከንዳቸውን እያሳረፉ ነው። በዛሬው ዕለት በአገዛዙ ሰራዊት ላይ በቅንጅት እየተደረገ ባለው ኦፕሬሽን የፋኖ ሰራዊት በአንድነት መንፈስ ታላቅ ድል እየተጎናፀፈ ይገኛል ነው የተባለው። ውጊያው በዚህ ምሽትም ቀጥሏል። ዝርዝር መረጃዎችን አጠናቅረን የምናሰማችሁ ይሆናል። ወደ ሌላኛው መረጃችን አለፍን። ስትራቴጂክ የጦር ስፍራ እንደሆነ በሚነገርለት በደላንታ ወረዳ ስር በሚገኘው ጸሐይ መውጫ አካባቢ ላይ በተደረገ ተጋድሎ ፋኖ ድል መቀዳጀቱ ታወቅም። በተመሳሳይ በዳውንት ወረዳ በተካሄደው ውጊያ ፋኖ አዳዲስ የጦር ስልቶችን በመጠቀም ኃያልነቱን ያስመሰከረበትን ተጋድሎ ማካሄዱ ታውቋል። በዚህ ታላቅ ተጋድሎ ከባድ ጥቃት የተሰነዘረበት አገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን፣ የደላንታ ወረዳና የውገል ጤና ከተማ አስተዳደር የብልጽግና ካድሬዎች ተከበናል በሚል አመሻሹን ወደ ደሴ ሽሽት መጀመራቸው ታውቋል። አመራሮቹ እየሸሹ የሚገኙት ለእናቶች ተብለው ተመድበው በነበሩ አምቡላንሶች ነው። በሁለቱ አውደ ግንባሮች ተጋድሎ በማድረግ ድል የተቀዳጁት በምንሊክ ዕዝ ስር ከሚገኙት ከዞብላምባና ከጽናት ከምክትና ከሰንጥቅ ክፍለ ጦሮች የተወጣጡ የሻለቅ አባላት መሆናቸው ተነግሯል። በዛ የመውጫ አካባቢ ዛሬ ህዳር 23 2018 ዓም ከረፋር ጀምሮ እስከ እኩለ ቀን ድረስ የአገዛዙ ኃይል በዙ 23 ና በሌሎች ከባባድ የጦር መሳሪያዎች ታግዞ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደፋኑ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ ኪሳራን መከናነቦ ታውቋል። በተመሳሳይ እነዚህ የምኒልክ ህዝ ጥምር አሃዶች በዳውንት ወረዳ ከፋሽስቱ ብልጽግና ገዛዝ ዙፋን ጠባቂ ሰራዊት ጋር ትንቅንቅ በማድረግ ድል አስመዝግበዋል። ጠላት ዳውንትና ፀሐይ መውጫ ከተማን ለመቆጣጠር ከኮንና ከጋሸና አንድ ክፍለ ጦር ዙያ ሶስትን ጨምሮም እንዲሁም ከወገል ጤና አንድ ክፍለ ጦር ዞያ ሶስት ጋር ወደ ዳውን ተጻይ መውጫ ማጥቃት ያደረገ ሲሆን ከምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦርና በደጋው መብረቅ ኮር ስር ከሚገኙት ከጽናት ከመከትና፣ ከሰንጥቅ ክፍለ ጦሮች የተወጣጡ ሻለቆች እንዲሁም ሌሎች በመደራጀት ላይ ያሉ ሀዶች በጥምረት የጠላት ሰራዊትን ለጊዜው በስም ያልታወቅ አመራሮችን ጨምሮም በመደምሰስና በማቁሰል ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን ከተሞቹን በማስከበር ታላቅ ድል ተጎናጽፈዋል። በዚህ ድንቅ መናበብ በተመዘገበበት ታላቅ ውጊያና ድል የጥላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቁስለኛውን እያነሳ ወደ መጣበት አቅጣጫ ፈርጥቷል። በተጋርለው በመደራጀት ላይ ያለ የልዩ ዘመቻ ህድም የተሳተፈ ሲሆን ከልጅያ ሱኮር 23ኛ ክፍለ ጦር አንድ ጓድ በውጊያ መሃል ደፈጣ ጥቃት በመፈጸም ታላቅ ጀብድ ሰርተዋል። በዚህ ታላቅ ተጋድሎ ከባድ ምት የተመታው ያገዛዙ ከፍተኛ ድንጋጤ ውስጥ የገባ ሲሆን የደላንታና የገልጤና የብልጽግና ካድሬዎችና አመራሮችም ተከበናል በሚል ወደ ደሴ ከተማ መሸሻቸው ታውቋል። ውጊያው እስከ ምሽት ድረስ ቀጥሏል። ዝርዝር መረጃዎችን ማጠናቅረን የምናሰማችሁ ይሆናል። ወደ ሌላኛው መረጃችን አለፍን። ትላንት ዳር 22 2018 ዓም በሉማሜ ወረዳ ከተፈጸመበት የሞርተር ጥቃት ለጥቂት ተርፎ ሸሽቶ የነበረው የሁዴድ ተላላኪው አቶ ወረጋ ከበደና ቡድኖ በደብረ ማርቆስ ከተማ ባካሄደው ስብሰባ ከማህበረሰቡ ዘንድ ከፍተኛ የሆነ ነቀፋና ውርደትን መከናነቡ ተሰምቷል። የልዩ ኃይሉ መፍረስ፣ በገዛዙ የሚፈጸመው እገታ፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹሐን ሞት፣ የገዳማት ውድመት፣ የመነኮሳት የቆሎ ተማሪዎችና የካህናት ጭፍጨፋ እንዲሁም የመስጅዶች ውድመት፣ ጡጥ ቆረጣና መሰለ በገዛዙ የሚፈጸሙ ግፎችን የጠቀሰው ማህበረሰቡ የዚህ ሁሉ አስፈጻሚዎች እናንተ ናችሁ በሚል ጣቱን ቀስሮባቸው ውሏል። ነገሩ በጠበቁት ልክ ያልሆነላቸው አቶ አረጋ ከበደና ሰበሰቡ በህዝቡ አቋም በመደናገጥ የጽንፈኛን ተልእኮ ተሸክሞ የሚንቀሳቀስን ሰው እንዲሁም ደግሞ ስለ ልማት የማያወራን ሰው ለምን ወደ ስብሰባ አሳተፋችሁ በሚል በምስራቅ ጎጃም ዞን ካድሬዎችና በደብረ ማርቆስ ከተማ አስተዳደር ካድሬዎች ላይ ከባድ ትችት መሰንዝራቸው ታውቋል። በእኩይና አርመናዊ ተግባሩ ከአማራ ህዝብ ልብ ውስጥ የወጣው የብልጽግና ስርዓት መልከ ጥፉን በስም ደግፉ እንደሚባለው ሰይጣናዊ ባህሪውን በከንቱ ውዳሴ ለመሸፋፈን ማህበረሰቡን እየሰበሰበ አደንዛዥ በሆነ ቅቤ ምላሱ ለማደንዘዝ ዘፋቀና እያለ ይገኛል። በዛሬው እለትም በአረጋ ከበደ የሚመራው የጥፋት ስብስብ በታላቁ የደብረ ማርቆስ ከተማ የተለመደ የማሳሳቻ ስራውን ለመስራት ህዝቡን ሰብስቦ ውሏል። ይህ ስብስብ ብልጽግና በዛሬው እለት ደብረ ማርቆስ ላይ አከርካሪውን ተሰብሮ የተቀበረበት ታሪካዊ ቀን ነው የተባለው ከንቱ ውዳሴና ገሳንሽቶ ከባህር ዳር ወደ ደብረ ማርቆስ የገባው የረጋ ከበደ ስብስብ ሽንፈትን የተቃውሞንና የውርደት ካባን እየተከናነበ ተመልሷል። የደረሰበት ማህበረሰብ ሁሉ ሲያሻው በአርምሞ፣ ሲያሻው በተቃውሞና ዘለፋ አለፍ ሲልም በሞርተር ቅንቡን ላይ የተቀበለ በአገዛዙ ምኞት ላይ ትኩስ ውሃ እየቸለሰበት ነው። በዛሬ ሁለት ደብረ ማርቆስ ደግሞ ለየት ያለ ትዕይንት የተስተናገደበት ነበር የሚሉት የመረጃ ምንጮቻችን ከስሙ በቀር በተግባር ስለማይታወቀው ልማት ብልጽግናን እንዲያወድስ የተጠራው ሕዝብ ለአንዱም የካድሬዎች አጀንዳ ጆሮ ሳይሰጥ ብልጽግና በትረ መንግስቱን ከተቆናጠጠበት ጀምሮ በአማራ ሕዝብ ላይ እየደረሰ ስላለው ጭፍ ጨፋም አስጨቃቂ ተግባር የአማራ መሪዎችንም አጎብዳጆቹንም የጥፋቱ ፊት አውራሪነትን በምሬትና እናንተናችሁ በምታስጨፈጭፉን በሚል ጣቱን በመቀሰር ሲያዋርዳቸው ውሏል። ማህበረሰቡ ከልዩ ኃይል መፍረስ ጀምሮ በአገዛዙ የሚፈጸሙን እገታ፣ ዘረፋ፣ ጅምላ ጭፍጨፋ፣ የንጹህን ሞት፣ የገዳማት ውድመት፣ የመነኮሳት የቆሎ ተማሪዎች የካህናት ጭፍጨፋ፣ ጡት ቆረጣን ወዘተ የመሳሰሉ ጉዳዮችን በመጥቀስ ነው እናንተናችሁ ለዚህ የደረጋቸውን በሚል ካድሬዎቹ ላይ ጣቱን ቀስሮ የዋለው። በደብረ ኤልያስ ወረዳ በሚገኘው የብሔረ ብፁዓን አጼ መልክአ ስላሴ አንድነት ገዳም ላይ የደረሰውን የጅምላ ጭፍጨፋ ያነሳው ተሰብሳቢው አገዛዙ በሕዝባችን ላይ ሁለንተናዊ ጥፋት እያደረሰ ነው ብለዋል። ነገሩ በጠበቀው ልክ ያልሆነላቸው ካድሬዎቹ በሕዝቡ አቋም በመደናገጥ የጽንፈኛን ተልኮ ሸክሙ የሚንቀሳቀስን ሰው እንዲሁም ደግሞ እኛ ስለምን ሰራው ልማት የማያመሰግን የማያወድሰንን ሰው ለምን በስብሰባ አሳተፋችሁ? በሚል በምስራቅ ጎጃም ዞን ካድሬዎችና በደብረ ማርቆስ ከተማ ካድሬዎች ላይ ከባድ ትችት መሰንዝራቸው ተሰብ የተከበራቸውህ አድማጭ ተመልካቾቻችን ወደ ሌላኛው መርጃችን አለፍን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሌክዝ የመቀየት ወረዳ ጊዜያዊ የህዝብ አስተዳደር ዋና አስተዳዳሪ መምህር ብሬው እንደመሌና የእዙ ከፍተኛ አመራሮች በመቀየት ወረዳ የተለያዩ ቀበሌዎች በህዝብ ሁለንተናዊ ድጋፍ እየተሰሩ ያሉ የልማት ስራዎችን በቦታው በመገኘት መጎብኘታቸው ተሰምቷል። በአውደ ውጊያ ጥላትን ከማንበር ከጎን ለጎን ህዝብ የሚጠቅሙና የዕለት ከዕለት እንቅስቃሴ የሚያሳልጡ ልማቶች በአግባቡ እንዲከናወኑ እየተሰሩ ያሉ ዘርፈ ብዙ ስራዎችን ያለ እረፍት መስራቱ ፋን ነው ህዝባዊ መሰረት እንዳለው በተግባር ያረጋገጠ ነው ሲል የእዙ ፖለቲካ መኮንን መምህር ጋሻው ሙልጌታ ገልጿል። የህዝቡ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አረጋው ያለው በበኩሉ የመቄት ወረዳ ጊዜያዊ በህዝብ አስተዳደር ከውይይት መድረኮች የተነሱ አስተያየቶችን ተቀብሎ በቦታው እየተገኘ ተግባራዊ መፍትሄ መስጠቱን ትግሉን ከማህበራዊ መሰረቱ ጋር አስተሳስሮ ለመጓዝ በእጅጉ አስፈላጊ ነው ብሏል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 23 2018 ዓ ም የምሽት መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር